ይሄ አንደኛው መውጣ ነው። እንግዲህ ያው ድንቁርና ስድብርጌድ ነው። ህዝባቸውን ነጻ ለማውጣት ሶሻል ሚዲያ ላይ 24 ሰዓት ሌላ ማህበረሰብ ላይ አፍ እየከፈቱ ለሃጫቸውን እያዝረከረኩ ለህዝብ ታገልን የሚሉ ለህዝብ ጠላት እያፈሩ ለሰራው ሀብት የሚያፈሩ እነዚህ ድንቁርና ባለቤቶች ይነጫሉ። ዛሬ እነሱ የሚናገሩትን እኔ ትናንትን የተናገርኩት ነው። እንግዲህ እኔ ነብይ ነኝ ነብይ እጃል ብያ እያላችሁ ጥሩኝ። ግን አንዳንድ ነገር ማንሳት ፈልጋለሁ። የመጀመሪያው አሁን ሞጣ እንግዲህ ተወደደም ተጠላም፣ ከፋም ለማም ለአማራ ህዝብ የሚታገል ልጅ ነው። አሁን ሞጣ እንግዲህ ረጅም ጊዜ ሁሉንም ማንም አይሰማም። የመሰለውን ነገር ደስ ያለው ላይ አፉን የሚከፍት ሰውዬ ነው። እና ይህን ሰውዬ ግን አጥምደው፣ ሴት ልከው፣ እንደ ጀብዱ እኔ ያጠመድኩት ምናምን የሚሉ ደግሞ አማራ ነንባዮች ናቸው፣ እንደነ ጆከር ያሉ። እስከ መቼ ነው እርስ በእርሳችሁ የምትጠማመዱት? ግን የአማራ ጠላቱ ሆዳሙ አማራ ነው ስላችሁ ይደብራችኋል። እኔ ያላልኩት ፕሮፌሰር አስራት ወልደየስ ነው ያሉ ገና ሳይጣሉ በፊት ሴት አዘጋጅቶ እንደዚህ ነን እነግራቸዋለሁ። ገና ገና እኔ እውነት ስለምናገር ነው የአማራ ጠላት የሚሉኝ፣ እነግራቸዋለሁ። ሶሻል ሚዲያ ላይ ያሉ በክቶች እንዳለ ሌላ ስራ የላቸውም፣ ሴት ማሳደድ። አሁንም እነግራችሁን ነገር ደግሞ የያዙት ክርስቶስ ምስክሬ ነው። የምሬን ነው። ገና የጆከር ማለት ነው። የጆከር ከስንት ነው የቴሌግራም ግሩፕ ላይ እያወሩበት ያለው ጉዳይ ነው። ወይ በሀቢባ በኩል ይመጣሉ ወይ በራሳቸው ይመጣሉ። ጆከር ወደ አስራ ሶስት ሴቶች ራቁት ፎቶ እያስላከ የሚያስፈራራቸው እያስፈራራ ብቻ አይደለም። በዛ ሙከ ጌም ሲጫወት ራሱ ጊፍት ላኩ የሚላቸው ሴቶች ይመጡ። ለተለው እንዳትረሱ፣ ያዙት እንዳትረሱት። አንድ ሁለተኛ መረጃ ለሰጣችሁ ከፍተኛ መረጃ ለሰጣችሁ ከፍተኛ መረጃ ለሰጣችሁ የህወሀት የህወሀት ወሃት ሁለት ቀጣይ ዘመቻ እሱ ላይ ነው። ይሄ በመረጃ ነው የሚያመጡላቸውን። እኛ ያየሁትን በደና ጊዜ በሆነ በሆነ ነገር ግሩፕ ውስጥ ገብቻለሁ፣ ስለማያውቁኝ የሚያወሩትን ነው። ጆካር ግመል ጠባቂው የአስራ ሶስት ሴቶች ፎቶ ይሄ የአረብ ሀገር ችኮችን ምናምን ምናምን ራቁት እያስላከ ገንዘባቸው የሚበዘብዝ በህወሀት ጊዜ ሰላይ የነበረ ከዛ መኪና ሽጭ ወጣ ምናምን የሚለው ሳክስ እንደሆነ መኪናውን ሽጧል፣ ግን ይሄ የመጣበት መንገድም የወጣበትም ነገር ሌላ እንደሆነ እስከነ ተከከለኛው ፎቶ አስራ አምስት ቀን ግፋ ቢል እንደው ከተጣደፉ ደግሞ አንድ ሳምንትም ሊሆን ይችላል። ከዛ ውጭ ገና ትባላለንም ተባል ሆነ ደስ ይልኝን ስትባሉ ደንቆሮ ተከትለ መሀይብ ተከትለ ባትባላ ነበር የሚገርመኝ ገና ትባላለ፣ ገና ምረብ ውሃ ቁጭ ብለ ሽንት ቤት ሆነ ለእነ ጆከር ስታገለግል ተጋለግል የነበርክ ጆሮህን ሽንት ቤት አርገው ሲጸዳዱ ብህ የነበረ ቁጭ ብሎ ታፕታፕ እያደረክ፣ ኮፒሊንክ እያደረክ፣ ሼር እያደረክ፣ ጊፍት እየሰጠ ድንቁረናን ስታጀግን፣ መሐይምነትን ስታነክስ የኖርክ እንዳለ ገና እርስ በርስ ትናከሳለህ። አንድ ውሪ ነው ምናምን የምትሉት ዛሬ ለሶስተኛ ጊዜ እንትን ብሏል ከትግሉ ራሴን አውጥቻለሁ። የትኛው ትግል? የሆድ ትግል ነው ያለው። እኔ ነግራችኋል፣ ነግራችኋል። ወፍ የለም። ትግል የሚባል ነገር የሆድ ትግል ነው፣ የኑሮ ትግል ነው። ያዙት። ወፍ የለም። እኔ ተስፋ ቁረጡ ብያችኋለሁ። እንግዲህ ከሰማችሁ ስሙ። ወፍ የለም እንዳለ። በክፍታፍነት ነጻ የሚወጣ ህዝብ የለም። በበሃ ቃፍነት የሚጀግን ማንነት የለም። በድንቁርና የሚመጣ ንግስና እያለም አለቅም። እና እንደነገርኳችሁ ነው እንደነገርኳችሁ ነው። እናንተ በየኮመንቱ በየገስቱ በየላይፉ አፋችሁን በህዝብ ስም ትከፍታላችሁ። ሀያ አራት ሰዓት ግን ምንም ጠብ የሚል ነገር የለም። የግለሰቦችን ሆድ ትሞላላችሁ። አስራ አራት ዓመት አረብ ሀገር ላይ ቡና አፍልቶ የራሱን ቡና ቤት ያልከፈተ እንደ ሰይድ ወረባ አቦ አይነት ሰው ዝም ብላችሁ መበዝበዝ። ደንቆሮ ስለሆኑ መንጋ ናችሁ። ስምንት አመት ግመል ጠብቆ ከሚጠብቃቸው ግመሎች እየተሻለ የማያስብ ጆከር ንጉስ ምናምን የምትሉ እንግዲህ አሁን ሰሞኑን ጉዱን ትሰሙታላችሁ። ክርስቶስ ምስክሬ ነው። ይሄ ዛሬ ላይ እየሆነ ያለውን ትላንት ነግራችኋለሁ። ነገ የሚሆነውን ደግሞ ዛሬ ልንገራችሁ። እኔ ማቀው እስካሁን ወደ አስራ ሶስት ሴቶች ወይ በሀቢባ በኩል ይመጣሉ። እንግዲህ ሀቢባ ካልፈራች የሌቦች እንትን አደለች፣ ካልፈራች በእሷ በኩል ይመጣሉ ብዬ ተስፋ አርጋሉ። አስራ ሶስት ሴቶች ገላ አስልቋቸው ወለ ጌም ሲጫወት እያስፈራራ ጊፍት ስቱ የሚላቸው አርባ ሀገር ያሉ የአማራ ሴቶች የጆከር መደበሪያዎች ስም እንጥቀስ ከተባለ አንድ ሶስቱን እዚህ መጥቀስ እችላለሁ፣ ግን ጊዜው ሲወጣ እንዴት አወክ? አንተ ጠንቋይ ነህ እንዲህ ምናምን እንዳትሉኝ እሺ። ትንቢት አይደለም ይሄ ሀቅ ነው። ሲፈጸም ነው ሀቅ መሆኑን የምታውቁት። ይሄ ነው ግን አንድ ለአማራ ሕዝብ እታገላለሁ የሚል ሰው አሁን ሞጣን ይሰልላል የእውነት ሞጣን እኮ ለመሰለል ዞ መሰለል የነበረበት የኦሮሞ ተወላጆች ወይ ሌላ የትግራይ ተወላጆች ምናምን ናቸው። ሰልለው ሴት ልከው እንዲህ አይነት ፎቶ ማንሳት ያለባቸው ምናምን ሳይጣሉ እንዴት ነው እንዲህ ያለ ሰውን የምታምኑት እናንተ ምን አይነት ድድብና ውስጥ ነው ግን ያላችሁት? ነቃ በሉ ነቃ በሉ። የተኛችሁ ይሆናል ይሆናል የሚሆን ይመስላችኋል? ለእናንተ ም ወጣኔ ከፋም ለማም ለልካ። አዎ ዘገየ ገብረ ጻድቅ ማለት ነው። እኔ አሁን ዳኝም በጣም ስለምወደው ነው እንጂ የዳኝንም ጉድ በጁከር በኩል የሚወጣ ነው የሚመስለኝ። ተበልታችኋል ጎበዝ፣ ጎበዝ ተበልታል። እነ ዝም ብሎ ትግል ቅብርጥሴ ቅብርጥሴ ብላ ብላ ወፍ የለም ወፍ የለም እንዳለ የከብት ጥርቅም ነው ስትከተሉ የነበሩት ይኸው እነሱ ከብቶች ደግሞ ያፈሯቸው ደግሞ አሉ፣ እንደዩ ያሉ ይሄ አህያ ተረፈ ምርቶች አሉ። በየቆመንቱ አፍህን ትከፍታለህ፣ በየላይቡ አፍህን ትከፍታለህ፣ በየገዝቱ በየገስቱ አፍህን ትከፍታለህ። በአንተ ልሃጭ እና በአንተ ልጋግ ነፃ የሚወጣ የአማራ ህዝብ የለም አለቅ ህዝብን ነፃ ከወጣ፣ እውቀት ነፃ ያወጣል፣ እውነት ነጻ ይወጣል። ይሄ ብሔርተኝነት ደግሞ ምን አይነት ብሔርተኝነት ሆኖ መጣ የድንቁርና መሸሸጊያ የመሀይምነት መደበቂያ የባዶነት መደበቂያ የከብትነት ማንገሻ እንዴት ያለ ጉድ ውስጥ እንደገባ በቃ ምንድነው ብሔርተኝነት ብትሎ የድንቁርና የመሀይምነት የውሸት ያስመሳይነት መደበቂያ ጉሮኖ ማለት ነው ሞጥ አመንዝሩ አልትላላችሁ። አሁን ይህ ሰውዬ እንግዲህ እንደምታውቁት ነው፣ ያመንዝር። ሴት አቀባዩ ማን ነው? ጆከር አይደል እንዴ? ሴት የሚያቀብለው ይሄ ነው። ትግሉ ይሄ ነው። ትግሉ እዚህ የንጉሶቻችሁ የጀግኖቻችሁ ትግል ይሄ ነው። ትግሉ ይሄ ብቻ ነው። ይሄ ይወጣልሀል አልኩህ። አሁን አስራ አምስት ቀን ጠብቅ ሁሉ ይሄ ነው እዚህ ጀግና ጀግና የኦሮሞ ሕዝብ ላይ አፍ በመክፈት ለሀጭና ልጋግን በአማራ ሕዝብ ስም በመጥፋት እየገዛ ሆዳቸው እየገዛ ንብረታቸውን ያፈራሉ። ለአማራ ሕዝብ ግን ጠላት ነው። የሚፈለፍሉ የነበሩትም የሚፈለፍሉትም ያ አለቅ አቁሄ ነው። የእውነቴን ነው ምላቸው አቁሄ ነው። ከዚህ ያለፍ ዋፍ የለም። ትግል በእናት እንዲቱን ነፃ የሚወጣ ህዝብ የት ነው ያያችሁት? የት ሀገር የየትኛው ሀገር ህዝብ ነው እራስን ደብቆ ሌላ ማህበረሰብ ላይ አፍ በመክፈት ህዝብን ነፃ ወጣት አገኝ አይታችሁ ታውቃላችሁ? የድንቁርና ጌቶች ቴንክ ዩ በጣም እና ምንድን ነው አሁን የነገርኳችሁን ያዙት በደንብ በደንብ ያዙት። አንደኛ ሳይጣሉ በፊት ነው፣ ይሄን ፎቶ ከሴት ጋር ያለውን ፎቶ ምናምን ምናምን እንዳለ የቀረጹት ተደብቀው። እንግዲህ ምንም ሳይጣሉ በፊት ይሄን፣ ሞጣ ማለት የምታውቁት ነው፣ ሕፃን ሄቨን ተደፈረች ሲባል ከትግሬ የወለደችው ነው። እናቷንም ደፈሯት ያለ ጊዜ እነጆከር ጭምር እንዳለ የአህያ መንጋዎቹን ሰብስቦ ጀግናችን ጀግናችን ጀግናችን ጀግናችን ይና እንዴት እያደረጉ እንደነበረ እያያችሁ ነው። ድጋፍ አንድ ላይ የቆሙት ዛሬ የሚባሉት እርስ በርስ እንዳለ ማለት ነው። ድጋሚ ደግሞ ሺሻ ቤት ደግሞ ሲያዝ ደግሞ አንድ ላይ እንዴት እንደተባበሩለት የምታውቁት ነው። ይህን ሰውዬ ግን ጆከር የሚባለው ሰው እንዲህ በድብቅ በቃ ለክፉ ቀን ያዘጋጃት ነበር። ሰው እንዴት እንደዚህ። እኔ እኮ ለዚህ ነው እኔ አሁን እኔ ተናገርኩት። የሞጣን ፎቶ ነው እኔን ጠላት የምትሉኝ። እኔም ፋኖነኝ ለነፃነቴ ምልክቴ ነው ክፍታፍነቴ አልኩ። ይህን ስል እንዴት እንዴት ትሳደባለህ ትላላችሁ። ይኸው ክፍታፍ አደለም እንደዚህ ናቸው። ይኸው ይህም ፋኖ ነኝ ለነፃነቴ ምልክቴ ነው ክፍታፍነቴ ስል እኔን የአማራ ጠላት ታደረጋላችሁ። ይኸው ጀግኖቻችሁ ይሄሩ የጆከርም ታሪክ ይሄሩ ሴት ማተራመስ ነው አዳራቸው፣ ውሏቸው። ምንም ከዚህ የዘለለ ምንም ነገር የላቸው ምንም ክርስቶስን ምንም እኔ እነግራቸዋለሁ። ምንም የገዛ ከርሳቸውን ከመምላት የገዛ ኑሯቸውን ከማደራጀትና ለአማራ ሕዝብ ጠላት ከመፈልፈል ያለፈ ሚና የላቸውም። ሶሻል ሚዲያ ላይ ያሉ ሰማንያ ፐርሰንት እነግራቸዋለሁ ዘጠና ፐርሰንት አማራት አገኝነን የሚሉ እንዳለ ጠቅላላ ከነ ደጋፊዎቻቸው በቅቶች ናቸው፣ ደንቆሮች ናቸው፣ የመንጋ ጥርቅም ናቸው። ቆሞ ማሰብ፣ ዝግ ብሎ ማንሰላሰል፣ መጠየቅ አይወዱም። መንጋ ከብት ማለት ነው። ግር ብሎ ይሄዳል፣ ግር ብሎ ይመጣል። አለቅ ድንቁርናቸውን ከፍ ስላደረጉ ያወቁ ይመስላቸዋል። ይሄ ብቻ ምንም ከዚህ ያለፈ ነገር የለም። ምንም እነግራችኋለሁ እነግራችኋለሁ አለቀ። ምንም ዛሬ አሁን ጋር እንዳለ እርስ በርስ የሚያወሩት እኔ ሳወራው ጠላት ሲሉኝ የነበረውን ወሬ ነው የሚያወሩት። ምን አረግንለት ለአማራ ሕዝብ በዘበዝ ነው እንጂ በላ ነው እንጂ እያሉ ያሉት እንዳለ። እኔ ስለው ግን ጠላት ነበሩ። ምንም ከዚህ እያንዳንዳቸው መንጋ አህያ ጥርቅም አስከትሏል ችግሩ። አህያ ለአህያ ቢራገጥ ጥርስ አይዋለቅ። መረጋገጥ መብታችሁ ነው፣ አይመለከተኝም። እኔ እኔ እንደ ትንቢት ልንገራችሁ ብዬ ነው። ኦኬ አህያ ለአህያ ተረጋገጥ፣ እርስ በርስ ጥርስ አትዋለቅም። ደንቆሮ ከደንቆሮ ጋር ይረጋገጥ። አለቅ

ደደብ የመሀይም ጥርቅም። ምንም ከዚህ በኋላ እኔ ድሮ ነው የነገርኳቸው። ድሮ ወፍ የለም ከርስ ብቻ ነው ትግሉ። ከርስ የሆድ ጉዳይ የጥቅም ጉዳይ ነው። ሲዘርፉ ይስማማሉ፣ ሲካፈሉ ይጣላሉ። ምንም ትግል የሚሉት የፋኖ ቅብርትሴ ምናምን የሚሉት ምንም ከዚህ ዘለል የለም ሶሻል ሚዲያው ላይ ኢመኑ ዋጠው። ኮሶ ነው፣ ሆዱ ውስጥም አእምሮ ውስጥም ያለውን ትል ያወጣላል። ዋጠው። እውነትን መዋጥ አስፈላጊ ነው። ዋጠው። ሲዘርፉ ይሄ ሶሻል ሚዲያ ላይ ያለውን የመንጋ ስብስብ ለመዝረፍ ለጥቅም ይተባበራሉ። አለቅ ሲካፈሉ ይጣላሉ። እውነት ነው። እውነት ነው። ማርያምን ይሳሚና ይፈር። ሰው ብዕርንና ጥበብን ጠልቶ ከፍታፍነትን ወደዋል። እውነት ነው። እንደዛ ነው። እና አእምሮአችሁን ሰፋ አድርጋችሁ ተዘጋጅታችሁ ንጉሳችሁን ጠብቁት። ጆከር ወደ አስራ አራት ሴቶች ሶሻል ሚንትን ቴሌግራም ላይ ግሩፕ ላይ ያየሁትን ነው። ሽም ነግራችሁ የሚመጣ ነው። በሀቢባ በኩል ይምጣ የሚሉ አሉ። እየተነጋገሩ ነው ደፍሮ ሊመጡ የሴቶችን ራቁ ፎቶ እየያዘ ጊፍት ራሱ የሚያስልካቸዋል ሶሻል ሚዲያ ላይ ጌም ሲጫወቱ ነው እያለ እያስፈራራ እየበዘብዛቸው ይህ መጣል አሁን እኔ ይሄንን ሟርት አደለም ያሟረትኩት ሲመጣ እንዴት አወቀ እንደውም አወደስ አለባችሁ ነብይ እጃል የማይሳሳተው ነብይ ማለት ነው ያለባችሁ እየሄዳችሁ በየቤታችሁ ለምን እኔ ትናንትና የነገርኳቸው ነው ዛሬ እየሆነ የምታዩት ቦጃ ሰላም ብያለሁ። ኦኬ፣ ክርስቶስ ምስክሬ ነው። አሁን የጆከርም በአስራ አራት ሴቶች ይመጣል። እርቃን እያስላከ የሚያስፈራራቸው ይሄን አደርጋለሁ የሚታወቁ ጊፍታሮችም አሉ። እናትሽ እንዲትሆን እያለ ጊፍት የሚያስልካቸው ላኪ ምናምን እያለ የሚያስልካቸው ምናምን ሴቶች አሉ። ጠብቋቸው ይመጣሉ። ይህን እርግጠኛ ሆናችሁ ጠብቁ። እንዴት አወክ ብላችሁ እንዳትደነቁ። እኔ ነብይነቴ ቀድሞ ነገርን ማወቄ ነው። ግን የምናገረው ነገር እውነት ነው። ያዙት፣ ጠብቁት። ንጉሳችሁ የክፍታፍ እዝና ድንቁርና ብርጌድ ታጊያዎች በጽናት በትዕግስት ጠብቁት፣ ይመጣላችኋል። እሺ እና እንደዚህ ነው። አሁን ሺሻ ቤት ተይዞ ጀግናችን ጀግናችን፣ እንዴ? ሺሻ ቤት እሳት ሊሞቅ ነው እንጂ ሄዶ ሊያጨስ ነው እንዴ? አናስነካውም ስትል የነበረው እርስ በርስ ገና ትበላለህ አለቅ ዘገየ ገብረ ጻድቅ ግን ይመቸው። ፖለቲካ መስራት ካለበት ህወሀት ትስራ። ሌላ እንደዚህ እንደ አንተ አይነት አንድ ሚሊየን መንጋ ለአንድ ዘገየ ገብረ ጻድቅ በቂው ነው። እያንዳንድህን ይዞሃል ነው የምልህ፣ እያንዳንድህን ዘገየ አለ እና ዘግይቶን ቢሆን ገብቷችኋል። ዘገየ የበለጠ ደግሞ አሁን ይገባቸዋል ከአስራ አምስት ቀን በኋላ